ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱን የዜና ወጃችን እነሆ ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርዕሰ ዜናዎችን እነግራችኋለን። አብራችሁ ቆዩ። የኢትዮጵያ ውስጥ መገንጠልም ሆነ መጠቅለልም አይሰራም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ ውስጥ ባሉ የፖለቲካ እንቅስቃሴዎች መገንጠልም ሆነ መጠቅለልም አይሰራም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ከሰሜን እስከ ደቡብ ባሉ የሀገሪ ክፍሎች ልንገንጠል የሚል የተደራጁ የፖለቲካ ፓርቲዎች እንዳሉ የገለጹት አብይ አንዱም ሀገሩን አያውቅም ሲሉ ተችተዋል። ይህ የጠቅላይ ሚኒስትሩ አብይ አህመድ ንግግር የተሰማ በኦሮሚያ ክልል ባሌ ዞን ባደረጉት የሶስት ቀን ጉብኝት ወቅት በተካሄደ ውይይት ነው። ሰኞ ጥቅምት አስር 2018 ዓ ምት በመንግስት መገናኛ ብዙኃን የተላለፈው ይህ ውይይት ከጠቅላይ ሚኒስትሩ ጋር ወደ ባሌ የተጓዙት የመንግስት ኃላፊዎችና የቀድሞ የኢህአዴግ ባለስልጣን የተሳተፉበት ነው። ሁለት ሰዓት ገደማ የሚጠጋው ይህ ውይይት አብዛኛው ያተኮረው በባሌ ዞን የሚገኙ የተፈጥሮ ሀብቶች ማልማትና መጠቀም በተመለከተ ነው። መጨረሻ ላይ ንግግር ያደረጉት የጠቅላይ ሚኒስትር አብይ አህመድ እና ሌሎቹ ተሳታፊዎች ሁሉ አካባቢው ያሉ ሀብት በሚገባ ልክ ባለመልማቱ የተሰማቸውን ቁጭ ገልጸዋል። አብይ በንግግራቸው ኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት የሚል ቅሬታ በተለያዩ መንገድ እንደሚነሳ ጠቅሰው ጠቅላይ ሚኒስትሩ የሚመሩ መንግስት አቋም ሰላም እንዲመጣ እንለም ምናለን ሰላም እንዲመጣ እንሰራለን፣ ሰላም እስኪመጣ ግን አንቀመጥም፣ እናለማለን በሚል እንደሆነ ገልጸዋል። ኢትዮጵያ ባለፉት መቶ ዓመታት ሰላም አልነበረም። አሁን ፌስቡክና ዩትዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛ ሰላም አልነበረም ሲሉ ተደምጠዋል። ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም ያሉት አብይ ከነገስታቱ ጀምሮ የነበረው የሀገር መሪዎች ጊዜያቸው በዘመቻ የተሞላ እንደነበር አንስተዋል። ጠቅላይ ሚኒስትሩ በስልጣን ዘመናቸው ሽፍታ ለማሳደድ መቶ ፐርሰንት የደከሙ መሪዎች ተችተዋል። የእርሳቸው መንግስት ሽፍታ ባህል ስለሆነ እያጠፋ ነው፣ በአንድ እጃችን እናለማለን የሚለው አካሄድ እንደሚከተሉ ተናግረው ሰላም ከልማት ውጭ አይጸናም ሲሉም አክለዋል። ጠቅላይ ሚኒስትሩ ኢትዮጵያ ከትውልድ ተቀባብሎ የሚያጸናት ሀገር ትሆናለች። በትግራይ፣ በአማራ፣ በኦሮሚያ አንዳንድ አካባቢ የምናያቸው ጉዳይ መልክ እየያዙ ይሄዳሉ ብለዋል። ልንገንጠልም ብሎ ከሰሜን ደቡብ የተደራጀ ፓርቲ መኖሩን ያነሱት አብይ እነዚህ አካላት ውስጥ አንዱም ሀገሩን አያውቅም፣ ህዝቡን ማያውቅም፣ ባህሉን ማያውቅም በማለት ትችታ አውርደዋል። ኢትዮጵያ ውስጥ ዛሬ ልጠቅልል የሚለው ኢትዮጵያ አላውቃትም ልገንጠል የሚለው ኢትዮጵያን አላውቃትም ያሉት አብይ የህዝባዊ ወያኔ ሀርነት ትግራይ ህወሓትና የኦሮሞ ነፃነት ግንባር ኦነግን ግን በምሳሌ ጠቅሰዋል። የነጻ አርቃን ህወሓት ልገንጠል በሚልበት ሰዓት እርግጠኛ ሆኜ የምነግራችሁ እነዚህ ወጣቶች በዚያ ዘመን ትግራይ ባህሉን አያውቁትም ያላቸው እልህና ቁጣ እንጂ የበቃ እውቀት አልነበራቸውም ብለዋል። ኦነግ እንኳ ኦሮሚያ መገንጠል ቀርቶ የትውልድ ስፍራውን እንኳ በትክክል አያውቀውም፣ ባሌን አያውቀውም፣ ሌላው ነጻ አውጪ ይሄ ነው የሶማሌ የምናየውም በማለትም ትችት ሰንዝረዋል። ልጠቅልል ባዩም ዘመኑ አያውቀውም በማለት የወቀሱት ጠቅላይ ሚኒስትሩ ብትፈልግም ባትፈልግም አይቻልም፣ አለፈ ያ ታሪክ፣ ከኋላ መታሰር አያስፈልግም ሲሉ ተደምጠዋል። ጠቅላይ ሚኒስትሩ መገንጠልም መጠቅለል ማይሰራ መስማማት፣ በትብብር ሁሉን ያለውን ሀብት እያወጣ እንዲህ ለማድርጎ መኖር ብቻን የሚያዋጣው ይህ መገንዘብ አለመቻል ነው ችግሩን ያመጣውም ሲሉም አብራርተዋል። ጠቅላይ ሚኒስትሩ ይህንን ሀሳብ የሰነዘሩት የውይይት ተሳታፊ በተመለከቱት ነገሩ በእጅጉ መደነቃቸውና እንዲህ ያለ ሥራ በመላ ሀገሪቱ ተስፋፍቶ መከናወን ያለበት መሆኑን በመጥቀስ ለዚህም የተለያዩ ሀገሪቱ አካባቢዎች ያለውን ሰላም ማስጠበቅ አስፈላጊ ጉዳይ መሆናቸው መናገርን ተከትሎ ነው። ውይይቱም ላይ የብሔራዊ መረጃ ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሪድዋን ሁሴንና የስራ ክህሎት ሚኒስተር ሙፈሪያ ከምል፣ የመስኖ ቆላማ አካባቢ ሚኒስተር ሚኒስተር ዶክተር አብርሃም በላይ፣ የከተማና መሰረተ ልማት ሚኒስተር ጫልቱ ሳኒ ተሳትፈዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳይ አማካሪ ሚኒስትር አቶ ጌታቸው ረዳና የማክሮ ኢኮኖሚ አማካሪ አምባሳደር ግርማ ብሩና የማህበራዊ ጉዳይ አማካሪ ዳንኤል ክብረት ተገኝተዋል። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ እንዲሁም የቀድሞ የክልል መሪ ሌሎች አባዱላ ገመዳና፣ ኩማ ደመእሳ፣ ጁኒ ሳዶ እና ወርቅነህ ገበየሁ የውይይቱ አካል ነበሩ። ደግሞ የትግራይ ክልል ጊዜያዊ መስተዳደር ምክትል ፕሬዝዳንት ሌተናል ጄኔራል ጻርቃን ገብረን ስንሳይን ከተሳተፉት መካከል ናቸው። ሚኒስትር ፒተር ሳያቱ አሜሪካ ሰራሹ የሆነው ረጅም ርቀት ተምዘግዛጊ ቶም ሀውክ ሚሳኤሎች ለዩክሬን መስጠት ግጭቱን ሊያባብስ የሚችል መጥፎ ዜና ነው ሲሉ ተናገሩ። ሚኒስትሩ ይህን አስተያየት የሰጡት በሞስኮ በተካሄደው የሩሲያ የኢነርጂ ሳምንት መድረክ ላይ ከሩሲያው ሚዲያ ጋር ባደረጉት ቆይታ ነው። ይህ አስተያየት የመጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬን ግጭት ልባት ካላገኘ ለኬቭ አስተዳደር እነዚህ ሚሳኤሎች ሊሰጡ እንደሚችሉ ከገለጹት በኋላ ነው። ፕሬዝዳንት ትራምፕ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በዋይት ሃውስ በሚያደርጉት ውይይት ላይ ረጅም ርቀት ተምዘግዛጊ የጦር መሳሪያ እንደሚፈልጉና ከነዚህም መካከል አሉ ቶም ሀውክን እንደሚገኝበት ተናግረው ነበር። ሚኒስትሩ ሳያቱል በበኩላቸው ፕሬዝዳንት ትራምፕና በሩሲያና በዩክሬን መካከል ሰላም ለማምጣት ላደረጉት ጥረት ምስጋና አቅርበዋል። በአላስካ በተካሄደው የትራምፕና የፑቲን ውይይት አውንታዊ ለውጦ የመታየታቸውን ገልጸው፣ ነገር ግን ከግጭት ስጋት ትል ይልቅ ድርድሮች እንዲቀጥሉ ያላቸው ምኞት ገልጸዋል። ለዩክሬን ጎረቤት ሀገር እንደ መሆናችን ግጭቱ ሊያባብሱ የሚችሉ ማንኛውም ዜና ለእኛ መጥፎ ዜና ነው ሲሉ የቶምሀውክ ሚሳኤል አቅርቦት ሊፈጥር የሚችለውን ስጋት አስረድተዋል። የቶምሀውክ ሚሳኤል እስከ ሁለት ሺህ አምስት መቶ ኪሎ ሜትር ርቀት መጓዝ የሚችል ሲሆን ይህም ዩክሬን የሩሲያ መዲና ሞስኮን ጨምሮ በርካታ ከተሞች እንድትመታ ያስችላታል ተብሎ ይታመናል። የሩሲያው ፕሬዝዳንት ቭላድሚር ፑቲን በበኩላቸው እነዚህ ሚሳኤሎች ለዩክሬን መስጠት አዲስ የግጭት ምዕራፍ እንደሚከፈትና አሜሪካ ወታደሮቿን ቀጥተኛ ተሳትፎ ከሌለ በስተቀር ሚሳኤሎቹን መጠቀም እንደማይችሉ አስጠንቅቀዋል። ይሁንና ፑቲን አክለውን ይህን እርምጃ የግጭቱ ውጤት ባይቀይረውም በቅርቡ በሞስኮና በዋሽንግተን መካከል የተካሄደውን ዲፕሎማሲ መሻሻል ሙሉ በሙሉ ሊያጠፋው እንደሚችል ተናግረዋል። ጃፓን በታሪኳ የመጀመሪያዋን ሴት ጠቅላይ ሚኒስተር ሾመች። ሳኔኤ ታከኢቺ ከጃፓን ሁለት ምክር ቤቶች የብዙሀን ድምፅ በማግኘት የመጀመሪያዋ የሀገሪቱ ሴት ጠቅላይ ሚኒስተር በመሆን ታሪክ ሰሩ። የጃፓን ሊበራል ዲሞክራሲ ፓርቲ አባል የሆነችው ታኢቼ የጠቅላይ ሚኒስትርነት ስልጣን የጨበጡት በሀገሪቱ የታችኛው ምክር ቤት 237 ድምፅ እንዲሁም ከላይኛው ምክር ቤት 125 ድምጽ ድጋፍ በማገኘት ነው። አዲሷ ጠቅላይ ሚኒስተር በጃፓን ፖለቲካ ውስጥ ጉልህ ተሳትፎ የነበራቸው ሲሆን የጃፓን ብረቷ እመቤት በሚል ቅጽልም አትርፈዋል። ጠቅላይ ሚኒስትሩ በሰው እጅ የተገደሉት የቀድሞው ጠቅላይ ሚኒስትር ሽንዞ አቤ ተከታይ ከመሆናቸው በተጨማሪም በጠንካራ ወግ አጥባቂ አቋማቸው ይታወቃል። እስካሁን ባለው የጃፓን የመሪነት መንበር ላይ ወንዶች ሰፊ የበላይነት ይዘው የቆዩ ሲሆን፣ አሁን ላይ ሳናኤ ታኤቼን የመጀመሪያው ሴት ጠቅላይ ሚኒስተር ሆኖ በመምጣታቸው ታላቅ ምርታ መሆኑ እየተነገረ ነው። በርካቶች እንደሚሉ ከሆነ ይህ ጠቅላይ ሚኒስተሯ ሹመት በጃፓን ፖለቲካ ውስጥ ቀስ በቀስ እየተቀየረ ላለው የሴቶች ተሳትፎ ውክልና ታሪካዊ እርምጃ ነው ብለውታል። ጠቅላይ ሚኒስተሯ ሳናኤ ታኤቼን መረጋጋት በሌለው የጃፓን ፖለቲካ በአምስት ዓመት ሪፖርት ውስጥ ወደ ስልጣን የመጡ አራተኛ የጠቅላይ ሚኒስተር ናቸው። የታኤቼ ድል የመጣው ፓርቲያቸው ሊበራል ዴሞክራሲ ፓርቲ ፖለቲካ ቅሌት በገጠመውና ህዝባዊ ተቀባይነቱ ዝቅ ባለበት ጊዜ ነው። ጠቅላይ ሚኒስተሯ የተቀዛቀዘውን የአገሪቱ ምጣኔ ሀብት ለማነቃቃት መንግስት በተለያዩ ዘርፎች ላይ መዋለንዋይ እንዲያፈስ የሚያደርግ እርምጃ ወስዳሉ ተብሎ ይጠበቃል።